ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምናመሻችሁ። ሰሞኑን የሆነ ቪዲዮ ልስራ ብዬ አላደርሰይ ብሎ ነው በዘገይም ዛሬ መቅረጽ አለብኝ ብዬ ነው እየቀረጽኩ ያለሁት። ቪዲዮ መስራት የፈለኩት በኡስታዝ ሐሰን ታጁ ላይና በጋዜጠኛ ይስሃቅ እሸቱ ላይ ነው። ባለፈው ሳምንት ልብ ብላችሁ ከሆነ ኡስታዝ ሐሰን ታጁ አራያ አድርጎ ሲከተላቸው የነበሩትን ኢማም ኢብን አልቀይምን ሲተች ነበረ። እንግዲህ ኡስታዝ አሰንታጁ እንደዛ ያደረገው ራሱን ከአህለል ሱና አውጥቶ አሻእርያና ማቶሪድያ ውስጥ ስለከተተ ነው። በጣም ያስታቀይ ደግሞ የጋዜጠኛ ይስሃቅ እሸቱ ነው። ጋዜጠኛ ይሳ እሸቱ ምን ቢል ክፉ ነው? አስዩጢና ኢብን አልሀጀር ከኢብን ተይምያና ከኢብን አልቀይም ይበልጣሉ አላለም። እንደዛ ያለው እኮ እሱ አሻእርያና ማቶሪድያ ስለሆነ እንጂ ከኢብን ተይምያ በልጠው አይደለም። እንደ እውነቱ ከሆነ የሚበልጡት ኢብን ተይምያ ናቸው። ምክንያቱም ኢብን ተይምያ እነዚህ ኢማሞች በነበሩበት ዘመን ማህበረሰቡ የአቂዳ ፍልስፍና ላይ ወርቆ ስለነበረ ኢብን ተይምያ ረሒማሁላ ረሐመተን ዋሲአን፣ ቁርአንን፣ ሓዲስን፣ ሰሃቦችን፣ ሰለፎችን መሰረት በማድረግ ማህበረሰቡ ከወደቀበት የአቂዳ ፍልስፍና የታደጉ ናቸው። ለዚህም ነው አልኢስላም የተባሉት። እርግጥ ነው አስዩጢና ኢብን ሀጀር አው ሀዲስ ሓፍዘዋል። ነገር ግን ሀዲስ ማሐፈዛቸው ማህበረሰቡ ከወደቀበት የዓቂዳ እንትን ይታደጋቸው አልቻለም። በዙ አጋጣሚ አሻሪየና መቱሪድያ ከሶሃቦች ከእስልምና ከትክክለኛው እስልምና አስተምሮ ከ300 ዓመት በኋላ የመጡ ናቸው። እንዲህ በጣም የሚያስቁኝ አህለልሱና ወልጀማ አለን ይላሉ። አህለልሱና ወልጀማ ሳትሆኑ ለአህለልሱና ወልጀማ የቀረባችሁ ናችሁ ነው የሚባለው እንጂ ራሳቸውን አህለልሱና ወልጀማ አትበሉ። አህለልሱና ብሎ ማለት የስና ባለቤት ማለት ነው።

ትንሽ ትቀረባላችሁ ነው እንጂ የሚባለው፣ እናንተ አህሉ ሱና ወል ጀማዓ አደላችሁ። ይሄ ቪዲዮ እንዲሰራ ያደረገኝና በጣም ያሳቀኝ ኡስታዝ ሐሰን ታጁ አሱና የሚለው መጽሐፍ የአብደላ ብን አሕመድ ብን ሐንበል መጽሐፍ የሱ አይደለም እያሉ ነው የሚተቹት። እንደዚህ የሚተቹት እነዚህ ራሳቸውን አሻርያና ማቱሪድ እያነን የሚሉ ነው የሚሉ ናቸው። በጣም እኮ ያሳቀኝ እና አሱና የሚለውን መጽሐፍ ሲተች ሲጽፍ የኢማሙን ቡሓሪን ንግግር መሰረት አድርጎ ነው የጻፈው። አሁን እናንተ የኢማሙ ቡሓሪን አሳብ ምናምን እንዲጠቅሳችሁ ታወራላችሁ። ኢማሙ ቡሓሪ አሽአርያና ማቱሪድእያ አይደሉም እኮ ሀዲስ የሰበሰቡ ናቸው። ክቱቡ ስታ ኢማም ቡሓሪ፣ ኢማም ሙስሊም፣ አተርሚዚያ፣ ነሳኢ፣ ኢብን ማጃ። አራቱ መዛሀብ ደግሞ ሓንበሊ፣ ማሊኪያ፣ ሻፍዕያ የሚባሉት እነዚህ አሻሪያና ማቱሪዲያ አልነበሩ። አሻሪያና ማቱሪዲያ የሚባለው ፈልስፍና ከመምጣቱ በፊት የነበሩ ናቸው። በዛን ዘመን የሚነሱ ሐራጥቃዎችን፣ መንፍቅናዎችን ምን ሲያደርጉ በቁርአና በሐዲስ በሰሃቦች አረዳድ ሲያስተምሩ የነበሩ ናቸው። በጣም ያሳቀኝ ኡስታዝ ሐሰን ታጁ እንግዲህ ራሱን አሻሪያና ማቱሪዲያ ካደረገ በኋላ ኢብን ለቀልድ የተነሱት ወይም መንፍቅና ያመጡትን ሰዎች ለማሳነስ ለማዋረድ የተወሩትን ወሬዎች። እንደ እውነተኛ መረጃ አድርገው ኢማሞች እንዳነሱ አድርጎ ነው የሚተቸው። ለምሳሌ ኢብን አልቀይም በዘመኑ የተነሱ የአቄዳ ፍልስፍና ያለባቸውን ሰዎች በቁርአንና በሐዲስ ነው እንትን ያሉት። ከማህበረሰቡ የተገኙ አሳሮች ማህበረሰቡ ትክክለኛ ወሬ ሊያወራ ይችላል፣ ተረት ተረት ሊያወራ ይችላል፣ የተለያየ ነገር ሊያወራ ይችላል። ስለዚህ ከማህበረሰቡ የሚገኙ አሳር የሚባሉ መረጃዎች አሉ። እነዛ መረጃዎች ኢብን አልቀይም የተጠቀሙት ከትክክለኛው የእስልምና አቂዳ ውጭ ያሉትን ሰዎች ለማሳነስ አስተሳሰፈችው እንደዚህ ነው ለማለት ለመግለጽ እንጂ ኢብን አልቀይም የማህበረሰቡን አሳር የተጠቀሙት አምነውበት ወይም ትክክለኛ መረጃ ነው ብለው አይደለም። በጣም ያሳቂ ደግሞ እንግዲህ ኢብን አልቀይም ሲፎግር የነበረው ኡስታዝ ሀሰን ታጁ ከጉንዳን የጉንዳን ላም ምናምን የሚል ምሳሌዎችን ሰጥቷል የሚል ነው። እኔ ግርም የሚለኝ ጉንዳን ላም ማለት ምን ችግር አለው? ቁርአን ላይ ጉንዳን ላም የሚል ነገር አለ አይደል እንዴ? ማለት አለ አይደለም። የራስን አቂዳ ትክክል ለማስባል ልክ የካፊሮችን አይነት አካሄድ ነው የምትሄዱት። አለቀ እና ወይ እንግዲህ የሚከተለን ማህበረሰብ በስሜት ስለሚከተለን ያልነው ያለውን ያልነውን ይሰማናል ብላችሁ ከሆነ እኛለን ደግሞ በቀደም ተከተል ነው ነገሩን የምናስቀምጥላችሁ በዘመን። ስለዚህ እያዘናችሁን ቢሆን እየጎረበጣችሁን ቢሆን እንትናችሁን እንትናችሁን ደረጃችሁን አሳውቁ። አሻርያ ማቶሪድያ የሚለው መቼ ነው የጀመረው ብላችሁ ለህዝባችሁ ተናገሩ እንጂ ማንም ሷሃባ አሻርያ ነማ አልነበረ። ማንም ሰለፊ አሻርያ ነማ ቱርድያ ያልነበረ በጨዋጥበው በጫዋትበው ሱና ወል ብሎ ማለት እኮ የሱና ባለቤት ሱናን ጠብቆ ሰብስቦ ለህዝብ ያስተላለፈ ማለት ነው። የትኛው አሻርያ ማቶሪድያ ነው ሱናን ሰብስቦ ለህዝብ ያስተላለፈው? እናንተ ሱና ባለቤት አይደላችሁ። እና ሙስሊሙ ማህበረሰብ እጅግ ደግና ሩህሩህ በእስልምና ሃይማኖት የታነጸ ከመሆኑ የተነሳ አሽአርያና ማቱሪድያን ለአህለሱና ወልጀማ የቀረቡ ናቸው ብለው ወንድምነትን አቀረቡላችሁ እንጂ እናንተ አህለሱና ወልጀማ አይደላችሁም። ይሄ ስላሳቀኝ ነው ቪዲዮ የሰራሁትና ምልላችሁ ነው። ኢብን ተምያ ረሂማሁ ላህ ራሕመትን ዋሲዓን ከኢማም አስዩጢ እና ከኢማም ኢብን ሐጀር የሚበልጡበት ዋና ነገር ምንድን ነው? በዓቂዳ እምነት፣ በፍልስፍና፣ በፍቅህ እስላማዊ ህግ እና ኣርዮ ታለማዊ ምላሾች ረድ ነው። የሐዲስ እውቀታቸውን የተጠቀሙት የእምነትና የህግ ጉዳዮችን ለመመርመርና ለማስተማር ነው። የእሳቸው ትልቅ አስተዋጽኦ የሙስሊሙን ማህበረሰብ ከገባበት ፍልስፍናና አዳዲስ ፈጠራዎች ቢዲኣዎች ማጽዳት ነውን? አስባችሁታል። በዚህ ነው ማህበረሰቡን ሲታደጉ የነበረው። ኢማሙ ሲዩጢ እና ኢማም ኢብን ሀጀር ረሒማሁላ ረሀማተን ዋስያን እነሱ አው ሀዲስ አጥንተዋል። ነገር ግን ያጠኑት ሀዲስ ማህበረሰቡ ከገባበት የአቂዳ ውጥንቅጥ አልታደገም። የታደገው የኢብን ተምያ አስተምሮ ነው። ስለዚህ ሀየኛን አቂዳ ስላልተከተለ አከሌን ላሳንሰው፣ በጣም ነው የምታሳዝኑት። በዚህ ጊዜ ተከታዮቻቸውን ለማስደሰት የነሱ አቂዳ ተከታይ ያልሆነውን ለማሳነስ